ጥና ስልኝ ተከታታዮች፣ ሰለሞን ነኝ። ሰሞኑን ከአንድ ዩኒቨርሲቲ ያገኘሁትን ለየት ያለና በጣም አስደሳች መረጃ ነው ይዤላችሁ የቀረብኩት። ይሄም ዝግጅት በተለይም ማየት ለተሳናቸው ወገኖቻችን የተለየ ብስራት ነው ማለት ይቻላል። የቴክኖሎጂ እድገትና ርቀት ምን ያህል ችግሮችን እየፈታ መሆኑን የሚያሳይንን ከዚህ ዝግጅት መረዳት እንችላለን። ማየት የተሳናቸው ማየት እንዲችሉ፣ በመጽሐፍ ቅዱስ ታሪክ እንደምናውቀው ክርስቶስ በምድር ላይ በነበረበት ጊዜ ካደረጋቸው የተለያዩ አስደናቂ፣ አስገራሚ ታሪኮች እና ተአምራት ውስጥ አንዱ ማየት የተሳነውን ሰው አይኖ እንዲበራና ማየት እንዲችል ማስቻል ነበር። ይህ እንግዲህ ለአምላክ ለፈጣሪ የሚሳነው ነገር የለም እና ምክንያቱም ጥበብ እውቀት ከፈጣሪ ነውና በዛ ምክንያት የተገኘ ውጤት ነው። ታዲያ ይህ ዜና ለብዙዎቻችን እንደውም ለሁላችንም ትልቅ ብስራት ሊሆን እንደሚችል ነው የምገምተው፣ ምክንያቱም በየትኛውም ወቅት፣ በየትኛውም ሰዓት፣ በየትኛውም እድሜ ማንኛችንም አደጋ ቢያጋጥምንና ማየት ቢሳንን መፍትሄ እንዳለ ከዚህ ዝግጅት መረዳት ስለምንችል ነው። ዝግጅቱ ዘርዘር ያለ ነገሮችን የሚያቅርብ ቢሆንም በአጭሩ በነዚህ አጫጭር ቪዲዮዎች ውስጥ የምታዋቸው ነገሮች ምን አካሄድ እንዳለው አሰራሩ ምን እንደሚመስል ማየት ይቻላል፣ መረዳት ይቻላል። በአጭሩ ቴክኖሎጂው ርቀት ምን ያህል እድገት እያሳየ እንደሆነ እና ብዙ አይነት ችግሮችን በአጭር ጊዜ ውስጥ መፍትሄዎችን እያመጣ እንደሆነ ልንረዳ እንችላለን። ይህ እንግዲህ በቪዲዮ ውስጥ እንደምታዩት በአይናችን ውስጥ እየተደረገ ያለውን የሰርጀሪ ሂደትና ምን አይነት ቴክኖሎጂዎችን በመጠቀም አይናችን መልሶ ማየት እንደሚችል የሚያሳየን ነገር ነው። ዝርዝሩም በሂደት በደንብ ልንረዳ እንችላለን። ታዲያ ይሄ ድርጅት ፈቃድም በቅርቡ አግኝቶ ስራውን ወይም አገልግሎት መስጠቱን በአሜሪካን አገርና በአውሮፓ እንደሚጀምር ነው፣ በድርጅቱ አገላለጽ መሰረት። ይህም ማየት የተሳናቸውን ወገኖቻችንን ብዙዎቹን ወደ ማየት ሊያሸጋግር እንደሚችል በጣም በትልቅ ጉጉትና ተስፋ እየተጠበቀ ነው ያለው። ይታያቸው እንግዲህ አንድ ለብዙ ዘመናት ማየት የማይችል ሰው ወደ ማየት ሲሸጋገር ሊኖረው የሚችለው ስሜት ከዚሁ መረዳት ይቻላል። በአጭሩ ዘመናችን ቴክኖሎጂ ባፈራው ነገር ምን ያህል መሰረታዊና በፍጹም ሊፈቱ አይችሉም ሊሆን አይችልም ብለን የምናስባቸው ነገሮች ሁሉ እየተፈቱ መሆናቸውን መረዳት ያስፈልጋል። ከዚህ አጫጭር የቪዲዮ ክሊፖች ውስጥ የምታዩቸው ነገሮች ሕክምናው እንዴት እየተደረገ እንዴት መፍትሄ እንደሚሰጥ የሚያሳየን ነው። ማየት የተሳነው ሰው መልሶ ማየት የሚችል መሆኑን የሚያሳይ ነው። ዝርዝሮቹን ለማየት በሂደት እናያቸዋለን ያለውን አንዳንድ ዝርዝር ጉዳዮችን ሁሉም አይነት ማየት የተሳነው ይሄንን ህክምና ቢያገኝ ማየት ይችላል ወይ? ምን አይነት የአይን ችግር ነው ለዚህ ቴክኖሎጂ ተጠቃሚ መሆን የሚያስችለው? ብዙ አይነት ጥያቄዎች ሊነሱ ይችላሉ። በዝርዝር ልናያቸው እንችላለን። ሆነም ቀረም ግን አዲሱ ቴክኖሎጂ ተፈትሾ ታይቶ ሙከራዎችን ሁሉ አልፎ አሁን ወደ አገልግሎት ላይ ለመዋል ፍቃድ እየጠየቀ ነው ያለ። ከዛም አገልግሎቱን በተለያየ ቦታ መስጠት ይጀምራል ማለት ነው። ይሄ ለሁላችንም ትልቅ ትልቅ ዜና ሊሆን ይገባል ብዬ ነው የማስበው። እንግዲህ የዚህን ዝርዝር አሰራሮችን በተከታታይ ማብራራት ይቻላል። ጥያቄ ላላችሁ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ሌላንም ነገሮች ታያሽ የሆነ ጉዳዮችንም ማንሳትና መዋየትም መጠያቅም እንችላለን። ይሄ መረጃው የተገኘበት አሜሪካን ሀገር ያለ ዩኒቨርሲቲ በቅርቡም ከዚህ ዩኒቨርሲቲ ጋር ባለኝ ግንኙነት ያገኘኋቸው ዝግጅቶች ናቸው። እነዚህ መረጃዎች የተገኙት በእርግጥ ዩኒቨርሲቲው የተለያዩ ብዙ መረጃዎችን ያቀርባል። በተለይ የሳይንስና ቴክኖሎጂ ውጤቶችን በዛው መሰረት የተገኘ መረጃ ነው። ለሁላችንም ትልቅ ዜና ነው ብዬ በዚህ ዝግጅት ይዤላቸው የቀረብኩት ለዝርዝሩ፣ ለአካሄዱ፣ ለሕክምናው ለመሳሰሉ ነገሮች በዝርዝር እንዴት እንደሆነ ከካምፓኒው ጋር ወይም ከድርጅቱ ጋር በሚኖረው ተከታታይ የመረጃ ፍሰት መሰረት ማቅረብ ይቻላል። ያንንም ወደፊት አደርጋለሁ ብዬ ቃል እገባለሁ። እንዴት አይነት ሂደቶች መሄድ አለባቸው፣ ሰዎች እነዚህን አገልግሎቶች ለማግኘት ቤተሰብ፣ ሀገር በመቼ ይጀምራል፣ የክፍያ የመሳሰሉ ጉዳዮች ወደፊት ሊነሱ ይችላሉ። ካምፓኒውም አዲስ እና አዲስ ቴክኖሎጂ በመሆኑ ያለውን ዝግጅት በመጀመሪያ ደረጃ በአሜሪካን እና በአውሮፓ መጀመርን ነው እያሰበ ያለው። በእቅዱ መሰረት ይህንንም ወደ ሌሎች ሀገሮች ሊስፋፋ እንደሚችልም ነው መረጃዎች ያሉት። ግን በአጭሩ ማየት ማመን ነውና ሂደቶች የሚያሳዩንን ነገር እያየን እኛም በጉጉት የዚህ ቴክኖሎጂ የዚህ አገልግሎት ተጠቃሚ እንደምንሆን ተስፋ አደርጋለሁ። ይሄ ብቻ አይደለም። በጣም ብዙ ነገሮች በአጭር ጊዜ ውስጥ በተለይ በሕክምናው ዘርፍ ያለው ለውጥ የሚገርማችሁ ነው። በጣም በጣም በሚገርም ሁኔታ በጣም አዳዲስ መድኃኒቶች በቴክኖሎጂው ርቀት መሰረት በአጭር ጊዜ ውስጥ እየተሰሩ በምርምር እየተገኙ በተግባር ላይ እየዋሉ ነው ያሉት። ለዚህ ነው ዘመኑ የተአምር ጊዜ ነው የተባለው። በእርግጥ አምላክ ለሰው ልጆች የሰጠውን አንጎል ለዚህ መገልገያ እንዲውል ነውና፣ ሰዎች በየጊዜው በሚያገኙት የእውቀት የጥበብ ውጤቶች ምን ያህል ተገልጋይ እየሆነ እንደሆነ መገመት ይቻላል። እንዳልኳቸው እውቀት ጥበብ ከፈጣሪ ነውና ፈጣሪ ሰዎችን በአምሳሉ በሚፈጥርበት ወቅት ይሄንንም እውቀት ሰዎች እንዲገለገሉበት ለመስጠት ይሳነዋል ብለን አንገምትም። ስለዚህ የቴክኖሎጂ ግኝቶች ውጤቶች፣ የሳይንስ ግኝቶች ውጤቶች በሙሉ የተ- የፈጣሪ የጥበብ መገለጫዎች ናቸው ብለን ነው ማሰብ የሚገባል። በሱ ፍላጎት በሱ ጥበብ የተገኙ ውጤቶች ናቸው፣ መገለጫዎች ናቸው። እነዚህ ውጤቶች ቴክኖሎጂዎች፣ የሳይንስ ውጤቶች በሰዎች በኩል ሆነው የምናገኛቸው የፈጣሪ ስጦታዎች ናቸው። ስለዚህ መገልገል መጠቀም ላሉን ችግሮቻችን መፍቻ መጠቀም መቻል ምንም አይነት ከፈጣሪ ጋር የሚያጣላ ነገርም አይኖረውም። ይህንን እርግጠኛ ሆናችሁ ነው ከሳይንስና ቴክኖሎጂ ውጤት የሚገኙ ነገሮችን መጠቀም የሚኖርባቸው። ስለዚህ ቀጣይም በቀጣይም የሚኖሩ እየተሰሩ ያሉ በተግባርም እየተደረጉ ያሉ ብዙ ብዙ ብዙ ነገሮች አሉ። ከጤና ጋር ተያይዘው ከልብ ከኩላሊት ከሳምባ ከመሳሰሉት ነገሮች ጋር የተያዘ ተአምር የሚያሰኙ ፈጣሪ ሰዎችን ለጥበቡ መገለጫ በአግባቡ በትክክል እየተጠቀመበት ያለበት ዘመን ደርሰናል ብዬ ነው እንደኔ ግምት ይህንን ነገር የምመለከተው። ዋናው ነገር ፈጣሪ አምላካችንን እያመሰግንን የሚገኘውን የምርምር የሳይንስ ውጤት ለመገልገያችን ማዋል መቻል አለብን ብዬ ነው። እውነተኛ በትክክል የፈጣሪ ስራዎች ናቸው እንጂ በተለያየ መልኩ በተሳሳተ መንገድ ሳይንስና ቴክኖሎጂን ማየት በጣም ስተት ነው ብዬ ነው ማም ነው። የፈጣሪ የጥበቡ መገለጫዎች ናቸው፣ መገልገልም ይኖርብናል። እናም ወደፊትም ሊኖሩ የሚችሉት በጣም ለማመን የሚከብዱ በጣም ለየት ያሉ የቴክኖሎጂ ውጤቶችም ከጤና ጋር ከሌሎችም ጋር ተያይዞ የምናያቸው ስለሆነ ይህንን በአግባቡ ለመጠቀም ወደ ኋላ እንደማንል እርግጠኛ ነኝ። በዚሁ መልኩ እንግዲህ ዝርዝር ጉዳዮችን ወደፊት አንድ ባንድ እያየናቸው ተገልጋይ እንሆናለን ማለት ነው። በዚሁ ለጊዜው ያለኝን ዝግጅት ገታ አረግና ቀጣይ ፕሮግራሞችን በቀጣይ ጊዜ በሰፊው እንዋይባቸዋለን በተለይ ከሳይንስና ቴክኖሎጂ ውጤቶች ጋር ተገናኝቶ